ጤና ይስጥልኝ። አርቲስት ሰራዊት ፍቅሬ እባላለሁ። ጤና ይስጥልኝ። አርቲስት ሙሉ አለም ታደሰ እባላለሁ። ሰላም ውድ ኢትዮጵያውያን፣ ወንድም ካሊድ ነኝ፣ ከወንድም ካሊድ ፋውንዴሽን። መጋቢትን ለወንድም ካሊድ መጋቢትን ለወንድም ካሊድ ኢትዮ ቴሌኮም መጋቢትን ለወንድም ካሊድ ብሎ ልዩ እድል አመቻችተዋል። ስለዚህ የወንድም ካሊድ ፋውንዴሽን ቤተሰቦችና ወዳጆች በዚህ ወር የኢትዮ ቴሌኮም ማህበራዊ ትስስር ገጾችን አንድ ደቂቃ ባልሞላ ጊዜ ውስጥ የሞባይል ስልክ ሆን ብቻ በመጠቀም ፎሎ ሰብስክራይብ እና እንዲሁም ሼር በማድረግ አረጋውያን ህፃናትን፣ ወጣቶችን በመደገፍ የእርስዎን አሻራ ያሳርፉ። ስለዚህ ሁላችሁም የወንድም ካሊድ ፋውንዴሽን ወዳጆችና ቤተሰቦች የኢትዮ ቴሌኮምን ማህበራዊ ትስስር ገጾችን ፎሎውና ሰብስክራይብ ሲያደርጉ 30 ብር እንዲሁም ሼር ሲያደርጉ ደግሞ አስር ብር ከእናንተ ምንም አይነት ክፍያ ሳይቆረጥ ኢትዮ ቴሌኮም ለወንድም ካሊድ ፋውንዴሽን ይለግሳል። ኢትዮ ቴሌኮምን እናመሰግናለን።